ከተሞች የሰው ልጅን ታሪክ አሁንና መጪውን ጊዜ የሚቀርጹ ኃይሎች ናቸው። ከተሞች ሰዎች የሚኖሩባቸው ቦታዎች ብቻ ሳይሆን የስልጣኔ ምንጭ ጭምር ናቸው። ኢትዮጵያ ከተሞች የኮሪደር ልማት እንግዲህ ባለፈው አመት ጀምረናል። የታሪካዊ አመጣጡን ካየን በሌሎች ሀገራት በ18ኛው ክፍለ ዘመን 19ኛው ክፍለ ዘመን ጀምሮ ትላልቅ ሀገራት ለምሳሌ እና አሜሪካ እና ካሊፎርኒያ ከተማ እና ሌሎች የዩኤኢም እነ ሲንጋፖር እና ሌሎችም ከተሞች ከተሞቻቸውን በጣም በስፋት መቀየር የቻሉት ገና ከተማ ሲቆረቆር ብቻ ሳይሆን ከተሞች ከተቆረቆሩ በኋላም ጭምር በዚህ በኮሪደር ልማት ነው። ያኔ ታዲያ እያንዳንዱ ክፍላት ሀገራት ላይ የኮሪደር ልማት ሲሰራ የነበረበትን መንገድ በደንብ ለማስተዋል ጥረት አድርገናል። በ1923 ዓ ም እንደተቆረቆረች የሚነገርላት የሮቤ ከተማ በአሁኑ ወቅት በኦሮሚያ ክልል በባሌ ዞን ዋና ከተማነት እያገለገለች ትገኛለች። ሮቤ ከመዲናችን አዲስ አበባ 372 ኪሎ ሜትር ርቀት ላይ የምትገኝ ሲሆን ከባህር ጠለል በላይ 2492 ሜትር ከፍታ ላይ ትገኛለች። ደጋማ የአየር ንብረትን የተላበሰችውና የውብ ተፈጥሮ ባለቤት የሆነችው ሮቤ ከተማ የቱሪዝም ማዕከል ናት። የኮሪደር ልማትም የከተማዋን ገጽታ እየቀየረ መሆኑ ይነገርለታል። ሮቤ ከተማ ከዚህ በፊት ያው ብዙም አትኩሮት የተሰጠው ከተማ አልነበረም፣ በከዚህ በፊት በነበረው አስተዳደር ማለት ነው። አሁን ግን ከለውጥ ወዲህ ማየት ማመን ነውና ከፍተኛ ለውጥ ነው ያመጣችሁ። እስፔሻሊ ይሄ አሁን ኮሪደር ልማቱ ከመጣ በኋላ ከኮሪደሩ በፊት ከተማ መባልም ሊያስብልም የማይችል አይነት ነገር ላይ ነበረች። ምክንያቱም አንድ ከተማ ከተማ ሊባል የሚያስችሉ ነገሮች ውስጥ ጽዱ መሆን ነው፣ እንቅስቃሴ መኖር ነው። ሌላው ደግሞ ከተሚቱ ከተማ ለመባል ለከተማ የሚያስፈልገውን ክራይቴሪያ ማሟላት ነው። ስለዚህ አሁን እንዳያችሁት በጣም ጥሩ የተቀላጠፈ ሕዝቡም በፈለገው ሰዓት እስፔሻሊ በማታ ሰዓት እረፍት ለማድረግ ወካርጎ ራሱን የሚያዝናናበት ሰዓት ሆኖ ነው ያገኘ ነው። ኮሪደር ልማት ለብዙ ነገሮች ዘርፈ ብዙ ትርፍም ያለው ነው። አንድ የሰው ልጅ ለእግር ምቹ ያልሆነ መሄጃ የሌለው ግሪነሪ የሌለው ሳይክል ለመንዳት ምቹ ያልሆነ እንደገና ደግሞ በምታዩት መልኩ ከተማችን በፊት ጎርፍ ምንም ያጠቃት ነበርና ዛሬ ተጨማሪ ዲሽ ተሰርቶላት፣ ተጨማሪ ወከወይ ተሰርቶላት፣ ባይስክሌን ተሰርቶላት በሚያምር ለክ ሆኖ አሁን ሰው ከዚህ በፊት የሰው ለብቻ ተለይቶ፣ የሳይክል ለብቻ ተለይቶ፣ ሰውም ወከወይም በሚያምር መልኩ ተሰርቶ የከተማውን ውበት ጨምሯል። ለሰው ምቹ ሆኗል። ድሮ ምቹ አልነበረም። ማረፊያ ቦታ አልነበረም። ማረፊያም ሰርቶላቸው በሚያምር መልኩ በዚህ መልኩ እንዲሰራ ለሕዝቡ አገልግሎት እየሰጠ መሆኑን እያየን ነው። መሬት አቀማመጡም የከተማችንም ምቹ ስለነበረ ኮሪደሩ በዚህ በሚያምር መልኩ እንዲሰራና እንዲፈጥንም እንደገና ደግሞ የሕዝቡም ትብብር በማድረጉ ለኮሪደሩ ከመንግስት ጎን በመቆሙ ትልቅ አስተዋጽኦና ትልቅ ድጋፍ እያደረገ ያለ ሕዝብ ነው። ለሰውም ምቹ ነው። ከመኪና አደጋም ሰው ተቆጥቦ በእግር መንገድ እንዲሄድ ረድቷል። እንደገና ደግሞ የሳይክሉም የምንም የተለያየ ስለሆነ በጣም ነው ደስ ያለን። በእውነት በእውነት በጣም ነው ደስ ያለን። ሮቤን በጣም ቀይሯታል፣ በጣም አሳምሯታል። በፍጥነት እያደገች ያለች ከተማ ናት። ከቅርብ ጊዜ ወዲህ በዚህ በኮሊደሩ መንግስት በመሻሸል ንድል ተጠቅመን የዚህ የኮሊደሩም የስራ አካል ነን። ይህንን የምታዩትን መብራት በዚህ መልኩ አሳምረን የሰራ ነው እኛ እንዲሁም ደግሞ በማምረትም ጭምር ማለት ነው። ስለዚህ ሮቤ ከተማ በፊት እንደዚህ አልነበረችም። በጣም በሚገርም ሁኔታ በጣም በጣም ከምን ቃላት ያንሰኛል። ስለዚህ ለውጥ ላይ ያለች ከተማ ገና በስፋት እየተሰራ ያለ ነው። ብዙ ልማቶች አሉ። ኮሪደር ልማቱ ደግሞ በምታዩ መልኩ እንደዚህ ያምራል። ቆንጆ ነው። በሶስት ክፍለ ከተሞች የተዋቀረችው የሮቤ ከተማ የተለያዩ የሰፈር ስያሜዎች ያሏት ሲሆን አዲሱ መናሃሪያ፣ ቦሌ፣ ዘይብላ፣ ዶንሳ ማርያም፣ ሐምዛ፣ ገብረ ክርስቶስ፣ ቆሼ፣ አሮጌ መናሃሪያ፣ ፒኮክ እና ሌሎችም ይጠቀሳሉ። ኮሪደር ልማት ኢትዮጵያን የሚመጥን ከተማ ለመገንባት የታለመንለት እንደሆነ ይታወቃል። ይህ የኮሪደር ልማትም ከከተሜነት እድገት ጋር የተሳሰረ ነው። ክቡር ጠቅላይ ሚኒስትራችን ኢኒሺያቲቭ የተጀመረ እንደሆነ ይታወቃል። በሳቸው ኢኒሽቲቭ ላይ ተመስርተን እኛም መጀመሪያ ነዋሪው ፕላኑን የማክበር ወደኋላ ከመንገዱ ወደኋላ አፍርሶ እንትን የመገንባት ስራ ነው የጀመረው። ከዛ በኋላ ደግሞ መንግስት ገቢውን በትክክል በመሰብሰብ ዲዛይኑን በመስራት ባለሙያዎቹን በማቀናጀት ያው ስራ ጀምረናል። ቱሪዝም እና የኢኮኖሚ ማዕከል የሆነች ከተማ ናት። ለዚህም ተብላ ይህንን ሮቤ ከተማን እንደ ስሟ ለማሳመር ሮቤ ሻይኒንግ ለመፍጠር ታቅዶ በደንብ እየተሰራ ነው። ለዚህም ባለፉት ሶስት ወራት በተከናወነ ስራ ይህንን የመሰለ በጣም ማራኪ የሆነ ኮሪደር ልማት መስራትም ችለናል። ስለዚህ አሁን ያለው የሕዝብ ቅቡልነትም ሆነ የኢኮኖሚ ትስስርም እድገትም ለማምጣት አሁን ያለው የኮሪደር ልማት ብዙ ውጤት ማምጣት ችሏል። ቅንጅት ከሌለ ኮሪደር አይታሰቡም። ለምንድን እሱ ለምሳሌ ቴሌ ካልተቀናጀ አንቴ የገነባሁን ቴራዞ ወህይም መቶ ያፈርሳል። ውሃ ካልተቀናጀ የተገነባውን ባይስክል ላይም መቶ ያፈርሳል። ስለዚህ አንደኛው ትልቁ ኮሪደር ላይ እንደ አንድ ትልቅ ቁም ነገር የምንወስደው እና እንደ ትምህርት የምንወስደው እንደ ሌሰን የምንወስደው ሴክተሮች ተቀናጅቶ ጎን ለጎን በመስራታቸው ነው። እሱ ብቻ አይደለም፣ ችግር ሲገጥምም ሁሉንም አንድ ላይ መጥተን እየገመገምን ነው እና እያስተካከለን ነው ያለው። ስለዚህ በቅንጅት ኮሪደር ላይ በጣም ትልቅ ልምድ ወስደናል። እኛ የሮቤ ኮሪደር ከጀመር ነው እስካሁን የሰራ ነው ወደ የኛ የተግባባ ነው መጀመሪያ 7.6 ኪሎ ሜትር ነው እስካሁን ወደ 5.5 ኦልሬዲ ብዙ ነገር ጨርሰናል። በፐርሰንት ካስቀመጥን ወደ ሰባ ፐርሰንት ደርሰናል። የኮሪደር ልማት ሰፋፊ መንገድ በመስራት ሁሉንም ተጠቃሚ የሚያደርግ ፍትሐዊ ልማት ለዜጎች እያቀረበ ነው። አሁን ላይ በተለያዩ ከተሞች ከሚሰሩት የኮሪደር ልማት ባሻገር ከተሞች የየራሳቸውን እይታና የየራሳቸውን የከተማ ገጽታ የሚቀይር የኮሪደር ልማት ስራ እየሰሩ ነው። አንደኛ ፌስ ወደ 2 ኪሎ ሜትር የሚሆን ጨርሰናል። እቅዳችን አጠቃላይ ወደ 5.6 ኪሎ ሜትር ለመስራት አስበን እየሰራን ነው። ቀን ማታም እየተሰራ ነው ማለት ነው። ዋናው ኮሪደሩን ለማሳካት አንደኛ ሙሉ እስከ አምስት ሰዓት ሌሊት እስከ 5 ሰዓት ራሱ ስራ እየተሰራ ባለበት ሁኔታ ላይ ነው ያለነው በራሳችን ባለሙያ ይበልጥ ፕሮጀክቱን ጎልቶ እንዲታይ። በኛ በእኛ በኩል እንደ ኤሌክትሮሜካኒካል ስራ በኮሪደሩ ላይ እያደረግን ያለነው ተሳትፎ አንደኛ እነዚህም ፖሎች ጥራቱን በጠበቀ መልኩ አምርተን አቅርበናል። በምታዩት መልኩ ደግሞ እንደዚህ በሚያምር መልኩ እየበሩ ነው ያሉት። ብዙ መዝናኛዎች አሉት። ኤልዲዎች አሉ። ብዙ ነገሮች ያልተገጠሙ ለገና በሂደት ላይ ያሉ ብዙ ሰፊ ነገሮች አሉ ማለት ነው። እንደምታዩም ደግሞ ህብረተሰቡ በፊት እንደዚህ በዚህ ልክ አይወጣም ነበር። ልክ ይህን ሰ ጠብቆ እስከ ምሽቱ አራት ሰዓት አምስት ሰዓት ወክ የሚያደርግበት ሰቦቹን ልጆችን ይዞ የሚወጣበት የተለየ ነገር ቪው ነው የተፈጠረውና በጣም ግሩም የሆነ ስራ እየተሰራ ያለው በዋነኛው ፌዝ ላይ ሁለት ኪሎ ሜትር ጨርሰናል። ቀጥለንም ሁለት ኪሎ ሜትር እየተሰራ ነው ያለው። ከአደባባይ እስከ ቴሌ ያለው ኦልሬዲ እሱ በመጀመሪያ ፌዝ ላይ ተጠናቋል ማለት ነው። የሚቀጥለው ሁለተኛው ፌዙ ቴሌ እስከ ታፍ የሚለውንና ከአደባባይ እስከ ዞን አስተዳደር የሚለው አሁን ላይ በስራ ላይ ይገኛል። የኮሪደሩ ፍሰቱን ስናይ ሮቤ ያው ሶስት ክፍለ ከተማ ነው ያላት። ሶስቱንም ክፍለ ከተማ የሚያዳርስ የኮሪደር ልማት እየሰራ ነው የምንገኘው። ሰውን ማዕከል ያደረገ ነው ኮሪደራችን። ለአካል ጉዳተኞችም ለባይስክልም ለእግርኛም እሱ ብቻ አይደለም። በፊት መኪና እና ሰው ራሱ ያው ኮንጀክሽኑ በጣም ከባድ ነበር። ሰው መሄጃ የለውም። መሄጃ ብቻ አይደለም፣ ማታ ማታ ልጁን እንኳን ይዞ ወጥቶ ምዝናናበት ቦታ አልነበረም። ያው ከተማችን እንደምታዩት በጣም ሰፊ ፕላን ያላት ከተማ ነች። መሬቱም ሰፊ ነው። መንገዶችም ሰፊ ነው ግን መሰረተ ልማቱ ባለመኖሩ ነዋሪው ተጠቃሚ አልነበረም ማለት እንችላለን። ምቹ አልነበረችም። በአጠቃላይ በዚህ በኮሪደር ልማት ዴቨሎፕመንት፣ በኮሪደር ልማት ብዙ ነገር ነው የተቀየረው። መንገድ ላይ በብዛት የሚገኙበት እንትን ነበር። አሁን ላይ በኮሪደሩ ልማት ሲሰራ፣ ይህን እነዚህን ማስወገድ ተችሏል። ሰውም በተሰራው ኮሪደር ልማት በጣም የተዝናና ማታ ላይ ብታያውን የሰውን ፍሰት በጣም የራሱን ወክወይ ይዞ ይጓዝ መንገደኛ ነው የምታገኙ። በሮቤ ከተማ አማካይ ስፍራ ላይ የጀነራል ዋቆ ጉቱ ሐውልት የሚገኝ ሲሆን ይህም ባሌ ካፈራቻቸው የነፃነት አርበኞች መካከል ስማቸው በጉልህ ለሚጠቀሱት ሰው መታሰቢያ ተደርጎ የቆመ ሐውልት ነው። የኮሪደር ልማት ስራውም ይህንን አጉልቶታል። ሌላው በሮቤ ከተማ እየተሰራ ያለው የኮሪደር ልማት ከነዋሪዎች በሚገኝ ገቢና በማህበረሰብ ተሳትፎ እየተሰራ መሆኑን ገልጸውልናል። አሁን እየተሰራ ያለው በከተማ አስተዳደሩ በጀት ነው፣ በማዘጋጃ በጀት ነው። ሌላ ምንም እዚህ ውስጥ ሌላ ድጋፍ በበጀት ከክልሉን ሆነ ከሌላ ቦታ የተደገፈ በጀት የለውም። ሶ አንደኛ የፋይናንስ አጠቃቀማችን በማስተካከል ብዙ ፕሮጀክቶች አሉ። እኛ አሁን ኮሪደር ብቻ አይደለም እየሰራን ያለ ነው። ብዙ በኢኒሼቲቭ በብዙ መሰረታዊ ልማታዎች በርካታ ልማቶች እየተሰሩ ነው። በዚህ ውስጥ ውስጥም ሆነን ግን ባለን አቅም ባለን እሳቤ በመዘጋጃና መዘጋጃ ብቻ በጀት እየተሰራ ያለ በጀት ነው ፕሮጀክት ነው። ይህ የኮሪደር ልማት ለበርካታ ነዋሪዎች የስራ እድልን የፈጠረ መሆኑ ይነገርለታል። ኮሪደር ብዙ ነገር ነው ይዞ የመጣው። አንደኛ የሥራ ባህልን ቀይሯል። የሥራ ባህልን ቀይሯል ስንል ወጣቶች ሰዓትን ቆጥሮ በጊዜ ሰርቶ ወደ ቤት ገባለሁ የሚል አስተሳሰብ ሰብሯል። እዚህ ጋር 24 ሰባት የሚለው እንትን አለ። እሑድ እረፍት ሳይል ኦልሞስት ወደ አምስት መቶ ወጣቶች ከዚህ ላይ ተጠቃሚ ሆኗል። እየሰሩ ነው የሚገኙት። የሥራ እድል አግኝቷል። የሥራ እድል ብቻ አይደለም የሙያ ፍሎትም አግኝቷል ይሄ ሥራ መልካም ግንባታ እንደመኖሩ መጠን ብዙ የስራ ድሎችን ፈጥሯል። በእኛም በተለያዩ ዘርፍም ለምሳሌ በእኛ በኩል እስከ ሰላሳ የሚሆኑ ባለሙያዎች የቀን ሰራተኞችን ሳልጨምር ነው በሙያ ደረጃ ላይ የተሳተፉ በኤሌክትሮመካኒካል ሙያ ላይ የተሳተፉ እንዲሁም በማሽነሪ ዘርፍ ላይ የተሳተፉ ወደ ሰላሳ ቋሚ ሰራተኞች አሉ ማለት ነው። ስለዚህ ድሉ ከእኛም አልፎ ለሌላውም ኅብረተሰብ ለሁሉም ከቆፋሪ ጀምሮ እስከ ሁሉ ነገር በጣም የተመቻችና ሰፊ ስራ እድል የተፈጠረበት ነው። እኛ እነሱን ሳንጠብቅ በራሳችን ኃይል የምንችለውን ያክል በማቅረብና ያለመጠባበቅ ያለ መጠባበቅ በፍጥነት እንዲሰራ በአጭር ጊዜ የተሰራ ስራ ነው በመሰረቱ። ስለዚህ የእኛ ቅንጅታችን በጣም የላቀ ስለሆነ የአቅርቦት ችግርም የለብንም። በምታየ መልኩ ትንሽ ወራት ናቸው እና ወደዚህ ወደ ቀኝም ወደ ግራም አዳዲስ እየተሰሩ ያሉ ስራዎች አሉ። ስለዚህ በስፋት ማቴሪያሎችን አቅርበን እየሰራ ነው ያለነው። ሶስት መቶ ስልሳ ሰው በእኛ ስር እየሰሩ ነው። ቀንም ሌሊትም እየሰሩ ነው። ወደ አሁን ወደ ስድስት ወር ደርሰናል። እኛ ጋር አሁን ወደ በሜትር ስናይ ወደ 14 ሜትር ነው። እንደዚህ ሲታዩት መጀመሪያ ድሬኔጅ አለ። ከዛ ቀጥሎ ሁለት ሜትር ግሪነሪ አለ። ከዛ ቀጥሎ ሳይክል ሌን ሁለት ሜትር አለ። ወክዌይ ሶስት ሜትር አለ። ከዛ ቀጥሎ ደግሞ ግሪነሪ አሁንም 2 ሜትር አለ የምታዩት ነው። ከዛ ድሬኔጅ ውሃ ከሰዎች ወደዚህ የሚያስተላልፍ እሱም አለን። ከዛ ውጭ ደግሞ ዩቲሊቲ ውስጥ የሚተላለፍ መብራት፣ ውሃ፣ ቴሌዎች ኤልን ሁሉ አካቶ ነው ለየት የሚያደርገው። ሁሉንም ፓኬጅ የያዘ ነው። ለሚሰሩት የመሰረተ ልማት ስራዎች ጥራት ወሳኝነት አለው። በሮቤ ከተማ እየተሰራ ለሚገኘው የኮሪደር ልማት ስራም ጥራት ምን ያህል ዋጋ አለው ስንል ጠይቀናል። ቁጥጥሩስ ምን ይመስላል የሚለውንም አንስተናል። ጥራቱ ጉዳይ በጥራት ደረጃ ምዘናዎች አልፎ እዚህም ያሉት ደግሞ የቴክኒክ ባለሙያዎች ቴስት አድርገው ላብ ተደርጎ ነው የገባው በአስተማማኝ በሆነ መልኩ። ምክንያቱም ፖል ከዚህም በፊት ከውጭ የሚመጣበት አይነት ግብዓት ነበር ያለው። አሁን ደግሞ ባለሀብት ባሉ አንዳንድ ማህበራትና ባለሀብቶች ጥራቱን በጠበቀ መልኩ እየተመረተ ነው ያለው። ጥራት፣ ብዛት፣ ሶስቱን ነገሮች አቀናጅተን ነው የምንሰራው። በብዛት መስራት፣ በጥራት መስራት፣ በፍጥነት መስራት የሚሉትን ነገሮች እንደ አንድ ፕሪንሲፕል ይዘን የምንሰራበት ሁኔታዎች አሉ። ስማርት ቦሎቹ እንደሚታወቀው ከዚህ በፊት ተደራጅቶ እዚህ ከሚሰሩ ልጆች አሉ። እነሱ ናቸው በዚህ ደረጃ እያመረቱ አምጥቶ ይህን ስራ መስራት የቻሉት። ይህም ሌላ ሙያ ነው ማለት ነው። ስለዚህ በአጠቃላይ ስናየው ስራ ባለን የቀየረ እስኪሉን ወይ ደግሞ ሙያውን ሰው ያዳበረበት ፕሮጀክት ነውና በጣም ጥሩ ነው ብዬ ነው የማስበው። ሕዝቡ የኮሪደር ሲሰራ ኮንትራክተሮቹን እያበረታታ የቀን ሰራተኛ የሚውሉትን እያበረታታ በምግብም በውሃም እብን ንብረታቸውን በመጠበቅ ደረጃ ሰላማቸውን እንዲጠበቅ በማድረግ ደረጃ ህዝቡ በጣም የራሳቸውን ከነሱ የሚጠበቅባቸውን ኃላፊነታቸውን ሲወጡ ቆይቷል። የሮቤ ከተማ ተፈጥሮ ካድላት ውብ መልክዓ ምድር በተጨማሪ በስንዴና በወተት ተረፈ ምርት የተትረፈረፈባትና የታላላቅ የሀገር ባለውለታዎች መፍለቂያ ምድር ናት። ይህ እየተሰራ ያለው የኮሪደር ልማት ስራም የቱሪዝም መስህብ እንዲሁም በርካታ ዜጎች ወደ ሮቤ ከተማ እንዲተሙ ያደርጋታል ተብሎ ይጠበቃል። ፈጣን እድገት ላይ ያለች ነች። የቱሪዝም ማዕከል እንደገና ደግሞ የብሔር ብሔረሰቦች ስብጥር ከተማ እንደመሆና መጠን እቺ ከተማ እድገት ላይ ያለች ነች። ማንም ሰው መጥቶ እንዲያለማ ብስ እንዲያረግ ከተማዋ ደግሞ ወደፊት እንደ ኢትዮጵያ አዲስ አበባ ቀጥላ የቱሪዝም ማዕከል ሲንተር ተወናጅ ተብሎ ያሳብ ነው ያለነው። ጠቅላይ ሚኒስትራችን ያረጉሉን ያሉ አስተዋጽኦ ብዙ ነው። ብዙ ሎጆች የሰሩን ያሉት ለሶፍ መራል ሳነት ዲንሾ ባሪ ተራራዎች እየለማን ያለውና ወደፊት በጣም አሁን ካለችበት እድገቷ የሚፈጥን በፈጣን እድገት ላይ ያለች ከተማ እንደ መሆኗ መጠን እንግዲህ እንግዶቻችንም መጥቶ እንዲጎበኛት እንዲያዋት ሀገራችንን በእድገት ላይ ያለች መጥቶ እንዲያለሙት ሁላችን ምንመኛለን። አንደኛው የኮሪደር ልማት ብዙ በጀት ፈሰስ ተደርጎበት የተሰራ ፕሮጀክት ነው። እንደ ድሮ የሮቤ ሕዝብ የራሱን ልማት የራሱን ፕሮጀክት የመጠበቅ ባህል አለው። ያ ባህል አዳብሮ ኮሪደሩን በአግባቡ እንዲጠቀም የትኛውም ፕሮጀክቱን እንዲጠብቅና አሁን የጀመርነውን የእድገት እንደ እንደ ተለመደው ከኛ ጋር ሆኖ እንዲያበረታቱን እንዲያስቀጥሉ በዚህ የአጋጣሚ መልእክት ማስተላለፍ እፈልጋለሁ። ሮቤን የቱሪዝም ሴንተር ልናረጋት ማለት አላማችንም እሱ ነው። የቱሪዝም ሴንተር እና በጣም ውብ የሆነች ከተማ መፍጠር ነው ስራችን። በዚህ አመት እናሳካለን ብለን ነው የምናስበው። ለዚህም ተዘጋጅተናል። ህዝባችንም ከጎናችን ቆሞ ይህን እንድናሳካ ድጋፍ እንዲያደርግልን መልእክት ማስተላለፍ እፈልጋለሁ። ብዙ ከተሞች ላይ ዘመናዊነት በተለይ የመንገድ ላይ መብራቶች ለውበት ብቻ የተቀመጡ አይደሉም። ከኮኔክሽን አኳያ እነ ፋይቭ ጂን እነ ፎር ጂን ይጠቀማሉ። ማስታወቂያ ለዜጎቻቸው አድሬስ የሚደረግበት የሰኪሪቲ ኢሹ ማኔጅ የሚደረግበት እና ስማርት ኢንፍራስትራክቸርን ከመገንባት አኳያም ትልቅ መሰረት መጣል የተቻለበት ነው እና ዞሮ ዞሮ ይህ ሁሉ ስራ የሚሰራው ለዜጎች ምቹነት፣ ለዜጎች የተቀላጠፈ አገልግሎት እንዲደርስ ከማድረግ አኳያ ብዙ ስራዎች ተሰርተዋልና የኮሪደር ልማት በአጠቃላይ ኢትዮጵያውያንን ያከበረ ተግባር ነው ብለን ማለት እንችላለን።